ሳሚ ደሞ ደሞን አንስተን የሚለውን የምትሰማ ይሻል። አቤት፣ ሄሎ። አቤል ሰባ ላናገር አልፈልግም። ላናግርሽ እያለች ነው። እኔ ምንም ማናገረው ነገር የለኝም። ላናገር አልፈልግም እያለች ነው። በሳሚ የተነሳ ሴቶቹ ሁሉ ተደባደቡ። ወይ ጉድ! ቤትም የማትቸር አረመኔ ናት። ሀናም እንደዛው። ኩኩ ታዲያ በምን አቅሟ ነው እነሱ ጋር የምትዋጋው እንዴ? ያረ ኩኩ አራርፈሽ ተቀመጪ ትገብሽ እንዴ? ቤትና ሀና ኮ ቀላሱ አይደለም። ውይ ይችላችሁ እንግዲህ። በሳሚ የተነሳ ሴቶቹ እየተደባደቡ ነው። ወይ ጉድ መጨረሻው ግን ምን ይሆን የኮኩ ይሁን የሳባ ይሁን? ወላይ ሀና እንግዲህ ኮኩ፣ እኔም አባቅለዋለሁ እኔም ተወደዋለሁ እያለች ሳሚን ደግሞ ሶስተኛ ነው አራተኛ የሚባለው ታንስታለች ማለት ነው። ሀና እንግዲህ አንቅ አለት ገላን ነበር ማለት ነው። እየቀለድሽ ነው እንዴ? መጀመሪያ እንግዲህ እየቀለደች መስሏታል ማለት ነው። በማንኛውም ቀን የምትጫዋተው እየቀለደች መስዋን ነበር ነሀና፣ ያኔ አላቀነችም ነበር። በኋላ ግን ቤቲ ቁስቆሳ እውነት እንደሆነ እንዲሁም ደግሞ ምሳ ምንድ ንደ ስራ ከሰዓት ወደ ውጭ ይሄዳለሁ የሚሄድበት አለኝ ሀኔ ስትላት፣ ወደ ንምቴጁ እያለ እንግዲህ፣ ቤቲ ነገሮቹ እያጣመመች ሳሚ ጋ ሳሚ እንደሚጋብዛት እና ሳሚ ጋ የምሳ ግብዣ እንዳላት ስትነግራት እንግዲህ እንደ ቀልድ ነበር ያሰበችው። ነገር ግን በኋላ እየጠና ሲመጣ እንደ ስነግራት በቃ ወደ ማነቅ እናሰም ወደ መምታን ሄደች ማለት ነው። በጣም ተቀያየረ ማለት ነው ሀኒ እንግዲህ ሳሚን። ከዛ ደግሞ ቤቴ ደግሞ በባላችን ቀልድ የለም አለች። በሁለት ለሁለት መያዛቸውን አምነዋል ማለት ነው። ሁለቱ ሀናና ቤቴ ተስማምተዋል ማለት ነው፣ በባላችን ቀልድ የለም እያሉ ሊያንቋት ወይም ሊገሉ ሲሉ እንግዲህ ሳሚ መጥቶ ነው ያዳናት ማለት ነው። ሳባም እንግዲህ ዛሬ ላይ እንግዲህ በጣም በሀሳብ ተወጣለች። አቤላ እንግዲህ ምንም የተከረላት የለም እስካሁን ከሀሳብ ዋና የምትፈልገውን ነገር እንዲሳካላት አላደረጋትም ማለት ነው። ከሁሉም ውጭ እንግዲህ ለመሀል ሜዳ ላይ ቁጭ ብላለች ማለት ነው። ሳባ በጣም አስቸጋሪ ነገር ነው። እሷ ማይወሰን ውሳኔ ነው የወሰነችው። ከሳሚ መራቅ የለባትም ነበር ማለት ነው፣ ሳባ አሰላም አለይኩም ወረህመቱላሂ ወበረካቱ ድን የተከበራችሁ ድሬ ሰቦቼ እንደናችሁ ከነገ ብሰላም አልሀምዱሊላህ ረቢል አለሚን በየላችሁበት ላይ ይጠብቃችሁ እያይ እንግዲህ ሳባ ድራማ እንግዲህ ወይም በእንጀራነት የምትሰቀያ ሳባ እንደቀጠለ ነው እንግዲህ የሳባ ነገር ትንሽ በረድ ብሎ ነገር ቤትና ኮኮ ሃና በጣም በጣም በጣም የተፏፏሙ ነው ማለት ነው። እንግዲህ ሳሚ ሁሉም ሴቶች ይፈልጉታል ማለት ነው። በሳሚ የተነሳ እንግዲህ ሶስቱም ሴቶች እየተደባደቡ ነው። ለጊዜው እንግዲህ ው በሰው መክረም ሆነ በሰው ተገፋፍታ ሳባ ከሱ ህይወት ብትወጣ ግን ያው እንደምትወደው ደግሞ እናውቃለን። ነገር ግን ይሄ አቤል የሚባል ልጅዩ እንግዲህ እኔ ጠቅመሻለሁ እያለ ሳባን ወደሱ እንድትሄድ አድርጓታል ማለት ነው። ሲሳሚ በጎ ነገር የሰራት ሁላ እንደመጥፎ እያደረገ ሳባ ትክክለኛ ውሳኔ ላይ እንዳልሆነ እኔ መቼም እርግጠኛ እኔ እርግጠኛ የሚሆነው ምንድን ነው፣ አንደኛ የሰው ልጅ ሰዎች እኮ ሊቀያየሩ ይችላሉ። ነገር ግን መጀመሪያ ሰው የዋለልን ውለት አለ። በዛ ነው መመዘን ያለብን፣ ማለት ነው ሳሚ እንግዲህ ከምን ቦታ እንዳነሳት ከየት አንስቶ ከየት አንስቶ እዚህ እንዳደረሳት እንዴት እንደሆነች ጊዜ ማስታወስ ነበረባት። መናገር አትችል፣ መንቀሳቀስ አትችል፣ ምንም ነገር በማትችልበት ሰዓት ከዛ ጎደና ላይ አንስቶ ነው አስታሞ እንደዛ በቃ አላለ። ብዙ የፍቅር ተምሳሌቶችን እንትን እያላት እያዝናና ብዙ ነገር በቃ እየተመኘላ ብዙ ነገር አድርጎላት ሳሚ ማለት ነው። እንግዲህ ያን ሁሉ ያደረገላትን ሰው ባንድ ጊዜ ሽንጥጥ አደርጋ ሳታረጋግጥ አቤል የሚባለውን ተከትላ ሄደች ማለት ነው። እሱን ተተከተለች ደግሞ የብስ ሌላ ነገር ነው የገጠማ። እስካሁን ምንም ነገር ያገኘችው ነገር የለም ወይም መረጃውን አላገኘችም ወይም ደግሞ አቋም ያለው ነገር አላገኘችም ማለት ነው። ከሁሉም ጋር እንትን አለች ከሳሚ ጋር ተጣላች። እነዚያም ደግሞ እነዚያም ደግሞ ያው ተገኛት አይለጓትም ብቻ መሀል ሜዳ ላይ ነው የቀራችው ማለት ነው። አቤል ግን ለተንኮል መሰለኝ እኔ እሱም ደግሞ ሳሚን ረስታ እሱን ልትወደው እያረገ ነው። ግን ደግሞ ልትወደው አልቻለችም ማለት ነው። እንደውም በጣም እየተናደደ ነበር ማለት ነው። ያው እሷን ለመቅረብ በጣም ፍላጎት አለው አቤል ማለት ነው። ግን ለትቀርበው አልቻል። እንደውም ታረዳኝ ሳልረዳ ቀርቻ አይደለም ግን ጊዜ ያስፈልገኛል ታረዳኝ እያለችው ነበር ማለት ነው። እና ችግር የለውም እያላል ነበር እሱ። እንደውም እየተናደደ ነበር። ወይ ሳባ ምን ላድርግሽ? እንዴት ባረግ ነው ሳሚን ረስተሽ ወደኔ የምትመጪው? እያለ በጣም እየተበሳጨ ነበር ማለት ነው።

ከዚያ በኋላ እንግዲህ ተነ ሙቴጅ ስትላት ሳሚ ሳሚ ስትል እንደ ቀልድ መስማል ነበር ማለት ያው በመንቀን ሀኒ ጋ ስለሚቀላለዱበት ቤት እንትን ቤትን ለማናደድ እንደዛ ነበር ሀኒ መሰላትና፣ ከዚያ በኋላ እንግዲህ ስታመር ቤቱን ሰቆስ ሰቆሳት ሀቁም ስታክ ሳሚ እውነት ሽኖ ግን እያለች ይደጋግማ። ከዚያ በኋላ እንግዲህ አሁን ይሄንን ቀልጥ ደግሞና ገልሻለሁ እያለች ነበር እሷ ደግሞ ሳሚ የምሳገብሽ አድርጎልኛ ሄዳለሁኝ ምናምን እያለች ይገም ያው ቀጥታና ያነቀቻ ማለት ነው። ከዚያ ደግሞ በበላችን ቀልድ የለም በበላችን ቀልድ የለም እያለች እሷም ቤቴም ደግሞ ተጨምራ ደበደቧት ማለት ነው። ኮኩን ግን ሳሚ ደረሰላት ሳሚ ደርሷ እንግዲህ ገላገላቸው ማለት ነው። እንደው አልበቃል ወርድ ወደ ውጭ ሲያወጣት ምንድን ነው የምታረዩ እያላት ነበር። ስሜታዊ እንደሆነች የነገረችው ነበር። እንዲሁም ደግሞ እኔ አሁን የመጣሁት ያን ወረቀት የሰጠሽኝን ለሰባ ባለፈው ፎርጅ ነው ትክክል አይደለም እያላት ነበርና እንደሸወደችውና እሱ መጠቀሚያ እንዳደረገችው እየነገረችው ከዚያ በኋላ እንዲሁም ደግሞ ንብረቱን ለእናቷ እንደምትፈልግ እሱ መጠቀሚያ እንዳደረገችው እንደሸወደችው ነገረችው ማለት ነው። ተናዶ እሱም እንደዛ ከሆነ ብሎ ትቷት ሄደ ማለት ነው ሳሚ ሳሚ ብትርም መሰማትም ትቷት ሄደ። ከዚያ በኋላ እንግዲህ ምንድን ነው ያደረገው? ቀጥታ ቤራ ጋር ደውሎ ሳሚ ሳባ ላናግራት ሲለው፣ እሷ ደግሞ አላናገርም አለች። ሳባ ማረ ሳባ ያወጣሽም በእውነት ሳሚ ጋር ተመለስሽ፣ እንደኔ ሳሚ ጋር ተመልሰሽ ሳሚ ሁሉን ነገር ያስፈጽምልሻ ማለት ነው። አንደኛ ከእነዚኞቹ ልጅ ጋር ቅርብ ስላለው እሷ ከተመለሰች ሳባ መረጃውን ራሱ በእጇ ያረግላታል ማለት ነው። ግን አሁን መሀል ሜዳ ላይ ናት ሳባ ማለት ነው። ግን መጨረሻ ትመለስ ይመስለኛል። ግን እንዴት ብቻ አላቅም። ግን ሳባ አሁን ላይ በጣም በሀሳብ ተወጣጥራለች። በጣም ምክንያቱም ያስጉ ብላ ነበር መረጃውን ግን አልያዘችም። ከአሁን በኋላ ደግሞ እንዴት እንደምታገኝ ከባድ ነው። ታገኙ ደግሞ በጣም ያጠቋታል ማለት ነው፣ ለሃና ማለት ነው። አሁን ላይ የሚያድናት አቤላ ሳይሆን የሚያድናት ሳባል፣ ሳባን መረጃውንም የሚያገኝለት ሳሚ ነው። እኔ አቤል ደስ አላ አቤላ ደስ አለኝ። ማን እንዲጠቀምበታል ነው? አንድ ደግሞ ታልወለደችው ብቻ። ሳባ አሁን ላይ ደህና መንገድ ይዛ ነበር ከሳሚ ጋር ሆና ግን ከሳሚ ጋር ብትታረቅ ወይም ብትመለስ ጥሩ ይመለስ ይሆንላታል። በይነኝ እኔ ማለት ነው እንግዲህ። አልነገረም ስት ሳሚ ወረቀቱን ማገኘት ተፈለሽ እንገናኝ በላት ብሎ ዘጋው ስልኩ ማለት ነው። እሱም ነገራት አቤላ። ያው እንግዲህ ትገናኛለች ወደ አንቺ እንግዲህ በግዷ ትገናኛለች ከሳሚ ጋር ማለት ነው። ወደ ሳሚ ብትመለስ በይነኝ እኔ የቤተሰቦች ሳሚ ጋ ብትመለስ ከፈኩም እንግዲህ ያው እየዘለለች ነው ብቻ እንግዲህ ከባድ ነው። ግን ሳባ ትመታለች እንዴ እንዴ ማለት ነው። ሳሚ ጋር ትመለስ እሱ በጣም ግልጽና ግልጽ ጥሩ ነው። ትመለሳለች የሚባል ተስፋ አለኝ በራሴ ማለት ነው። ለመረጃው ሰጥተ ተቀርበዋለች። ትመለስ ይመስለኛል። ምክንያት አቤላ አንድ ይጠቀምበታል፣ እንደሞ ሳንካብ ድርጅቱ ይጠቀምበታ ነው ይመስለኝ እንደገና ደግሞ ከነዚህኞቹ ጋር በምን ተግባብቶ ሊያመጣላት ሊያሰጣት አይችልም። ማቢራ ማለት ይሄን ያው እንኳን እንደነገሩ ይግባባል። ብቻ ሳሚ ይጠቅሟታል፣ እስከዛሬም ይጠቅሟታል፣ አሁንም ይጠቅማታል፣ አይጎዳትም። እንግዲህ ቀጣዩን እንጠብቃለን ማለት ነው። ሳሚ እና ሳባ አንድ ላይ ቢሆን ደስ ይለኛል። በእኔ በኩል ውድ ቤተሰቦችን ሰብስክራይብ አይሽረኝ እያደረጋችሁ ቤተሰብ ሰሆኑ